በጣም ቆንጆ ነበረ ዝግጅታችን። እኔ በግል ቀድሜ ነው ነገሮችን አስተካክየ ወደ ውድድር ለመምጣት የሞከርኩት፣ ግን ከዛ ባሻገር እዚህ ካሉ ጓደኞቻችን ጋር እየተጋገዝን ይሄ ቢሆን ይሄ ቢሆን እየተባባል ነው እጅግ በጣም ሞዶን ጊዜ ነው ያሳለፍኩት። ፋና ላምሮት ቤት ውድድር ሁሉ እስከማይመስል ድረስ ክፍተቶቻችንን እየተነጋገርን ማንም ወደኋላ ወደ እንዳይቀር ሁሉ ፍላጎት ነበረ። ያቺ የውጤት ሰዓት ስትመጣ ብቻ ነበረ እሱ ነገር የነበረው። ከዛ ውጪ በጣም ቆንጆ ጊዜ ነበረ። ውድድሩን ኦዲሽን ካለፍኩኝ በኋላ ኦሬዲ እስከ ፍጻሜ ድረስ እመጣለሁ የሚል ግምት አልነበረኝም። ነገር ግን ያው ቀን በቀን ዳኞቹ ከሚሰጡኝ አስተያየት አንጻር ራሴ ለውጥ እያየው ስለመጣሁ ያው ከፈጣሪ ጋር እንግዲህ እዚህ ደረጃ ላይ ልደርስ አመሰግናለሁ። ብዙ ጊዜ ነው የተዘጋጀችዬ የነበረው ። ነገር ግን ያ ዝግጅት ለዚህኛው ነው የጠቀመው። እውነት ለመናገር በየሳምንቱ አዳዲስ ነገር ነው ሁሌም የምታመጹ ያን ያመጣሽ፣ ያው ይሄ ያረጃል። ልክ ልብስ ብቻ አይደለም ያረጃው ዘፈንም ምራሽ ላይ ያረጃልና ሱ ሱ በጣም ቻሌንጅ ፉል ነበረ። በጣም ያው ውድድሩ እንደ ውድድር ያስፈራል፣ ግን እዚህ ጋር የመጣነው ሁላችንም የወደፊታችንን አስበን ነውና ለዓላማችን መስራት ስላለብን ግዴታ እየታገልን ነበርና፣ በዛ መሀል ጓደኝነት ታፈሪያለሽ። ብዙ የምታገኛቸው ቫሊዎች አሉና ከነዚ ውስጥ አንዱ ጓደኝዬ ነው፣ ብሩኬን አትርፌያለሁ። አሁን ጥሩ ወንድሜ ነው ብሩኬ እና ብዙ ብዙ ጥቅሞች አግኝቼበታለሁ፣ በጣም ደስ ብሎኛል። እቺ እኔ የምፈልገው መጀመሪያ እዚህ ቦታ ላይ መድረስን ስለነበረ የደረጃ ጉዳይ ምንም ማተር አረገም ኢትስ ጀስት ዋናው ነገር ለዛኛ ውድድር መታጨታችን ነውና በጣም ደስ ብሎኛል። በተቻለ መጠን ዝግጅት ለማድረግ ሞክራለሁ። 12ኛ ክፍል ተማሪ ነኝ። ከአንድ ወር በኋላ ኢንትራንስ አለብኝ። ሁለቱንም እያጣጣምኩ ስለሆን እስካሁን የሚሄድኩት ከእግዚአብሔር ጋር እንግዲህ ያንንም እገፋለሁ ብዬ አስባለሁ። ግን ለእኔ እዚህ ደረጃ ላይ መድረሱ ራሱ ትልቅ ሰክሰስ ነው ለእኔ። እኛ አሁን ውድድር ላይ ነን። አሁን ከአንድ ወር በኋላ ነው ያም፣ በቂ ዝግጅት ለማድረግ ጊዜ ይኖረናል። የእነሱን ያክል ባይሆንም ግን የተቻለ ያህል እናደርጋለን። ከዚህኛው የተሻለ ጊዜ ለማሳለፍ ነው የማስበው ነው። ሌሎች ምርጥ ምርጥ ሁለት ምዕራፍን ያሳለፉ አራት ልጆች አሉ። ሰው እነሱ ጊዜያትም ነበራቸው መዘጋጀ ለእኛ ደግሞ አሪፍ የሚሆነው ከዚሁ ቫይብ ከዚሁ ሪትም ሳንወጣ ወዲያው ነው ከአንዱ ረፍት በኋላ ነው የምንጀምረውና እንግዲህ እሱ ነው ለኛ መልካም ዜና የሚሆነው ሳናርፍ በዛው ሙድ ከሙድ ሳንወጣ መሆኑ ነው፣ እንጂ ያው ለዛም ዝግጁ ነን። ለአሸናፊ አሸናፊ ከዚህ በኋላ በደንብ ከየነበረብኝ ስህተቶች አርሜ ጠንከር ያለ ተወዳዳሪ ሆኜ ለመምጣት እሞክራለሁ። ወደ ሀገሬ ልግባት በጣም እያገዘ ነው ብዬ አስባለሁ። ውቺ አሁን አብዛኛው የመዝናኛ ቦታዎችም ላይ ኢን የሚወጡ ስራዎችም ላይ አብዛኛው እየተመለከትናቸው ያሉት ሰዎች አብዛኛው ከዚህ ከእንደዚህ አይነት ውድድሮች የወጡ ናቸውና ፋና ላምሮት ከነዚህ ሁሉ አንዱ ነው እና ዋነኛውም እና በጣም ለሙዚቃ ኢንዱስትሪ የሚያግዘው ነገር ይኖራል ብዬ አስባለሁ። ጠብቃለሁ። አንዱም እኔ ስለሆንኩኝ በደንብ ሰራለሁ። በጣም ትልቅ ነው። ያልበቁ እድል ያላገኙ ተሰጦ ይዘው ቤት የተቀመጡ ልጆችን ወደፊት አምጥቶ ወደፊት ማምጣት ብቻም ሳይሆን የስራና የስራ እድል ተጠቃሚ ማድረግ ደረጃ ድረስ ስለሆነ እጅግ ትልቅ ትልቅ ስራ ነው እየተሰራ ያለው በላምሮት ቤት ሁሉም የሚመሰክረው ነገር ስለሆነ ምንም አይነት እንትን የሚያስፈልገው አይደለም። በየቀኑ ወይም ደግሞ በየወራቱ ነው ውድድሮ ረድ ረጅም አመትም ስላልሆነ ቶሎ ቶሎ ነው ተተኪዎች እየወጡ ያሉት ከዛ ውስጥም እንግዲህ እግዚአብሔር ፈቅዶ እኛም አንዱ ሆነናል። ይህ ማለት ግን ያው ገና በጣም ብዙ ይቀረናል። ብዙ ምን መስራት ያለብን ነገሮች አሉ። ስለዚህ በጣም አሪፍ ነው። ሀገራችን ላይ ውድድሮች አሉ እውነት ነው። ነገር ግን በዚህ ልክ እንደዚህ ቀናቶቹን አስቀጥሎ እንደዚህ ፕሮግራሞቹን አስቀጥሎ የሄደ ውድድር አላውቅም እውነት ለመናገር ሶ ያ ልዩ ያደርገዋል። ለሀገራችን የ ለሙዚቃ ኢንዱስትሪ ደግሞ የበኩሉን በጣም ትልቅ የሆነ አስተዋጽኦ እያደረገ ያለው ሶ ፋና ላምሮት ምርጫችን ነው ልኝ